ማስበ ውዶችዬ ምን እንደሆነ ታውቃላችሁ? ይቺ ልጅ ከነገረችኝ ጀምሮ እውነት ነው። እዚህ ስምንት አመት ሆነኝ ኢትዮጵያ ውስጥ ከገባው በስ ባካውንቴ ከአንድ ሽው ቻናለ ቤተሰቦች ሰላም ለናንተ ይሁን። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። አው ሰሞኑን ጠፋው። እንግዲህ ተመልካች ዛሬ ምን እንግዲህ ያው ከናንተ ምንም የሚደበቅ ነገር የለም። አንድ ጓደኛዬ በጣም የምትወደኝ በጣም ደግሞ አድናቂ በፊት ላይ በጣም ጓደኛዬ ነበርሻለች። እኔም ግን በነገራችን ላይ ከወሎ ወርኩ በኋላ መርሳት የሚባለው ነገር እያመጣው ነው ማለት ነው እና የድሮ ጓደኞቼን እየረሳኋችሁ ነው። በጣም ይቅርታ። ያው ብዙ አመት ኢትዮጵያ ውስጥ ስለቆየሁ ነው መሰለኝ በጣም እየረሳሁ ነው። እና ምናልባት ከወሎ ወርኩ በኋላ ይሁን ብቻ አላውቅም። እና ያው በዛ ሰዓት እኛ በ በምንፈምስበት ሰዓት መሰለኝ። እንግዲህ ይቺ ልጅ እንትን ያለችኝና ከዛ ምን አለች ይመስላችሁ? ልክ እንደ ሀሳብ አቀረበችልኝና ሀሳቡንም ልንገራችሁ። ከዛ በኋላ ደግሞ እናንተም አስተያየታችሁን ትጽፉልኛላችሁ ውዶች። ይሄ ያው እንግዲህ እኔ ሶስት ልጆች እናት ነኝ፣ ታውቃላችሁ ስደተኛ እህታችሁ ነኝ። እና ምን አለች ይመስላችሁ? ስለ እውነት ይቺ ልጅ እንግዲህ ምናልባት ጠልታኝ አይደለም፣ ስለምትወደኝ ነው፣ አኗኗሬን ስለምታውቅ ነው ብዬ አስባለሁ ና ሀረግዬ ለምን ወደ ስደት አትመጭም? ከዚህ በኋላ ያለው ነገር እኮ በጣም ከባድ ነው የሚሆነው። ሶስት ልጆች አሉሽ፣ በዛ ላይ ብቻ በአጠቃላይ ከዚህ በኋላ ያለው ሂሳቡ ስትገቢ በጣም ከባድ ነው። እና ቢያንስ በአሁን ሰዓት ሁለት አመት ወይ ደግሞ ሶስት አመት ቆይተሽ ብትመጪ ለአንቺ አሪፍ ነው የሚሆነው። ደሞዙም አሪፍ ሆኗል። ደሞዙ አምሳ ሺ ስልሳ ሺ ብር ነው እና በሁለት ዓመት እንኳን አንድ ነጥብ ሁለት ምናም ታገኛለሽ። ስለዚህ ለምን ጊዜሽን ኢትዮጵያ ውስጥ አቃጣያለሽ? ልጆችሽን ለምን ለእናትሽ ሰተሽ አንቺ ለምን ወደ ስደት አትመጭምና የተሻለ ህይወት የተሻለ ኑሮ አትኖሪም? እድሜም እየሄደ ሲሄድ ልጆችሽም እያደጉ ሲመጡ ወጪው ከባድ ነው የሚሆንብሽ ና እኔ እንደ እህትነት ነው የምመክርሽ። በጣም ስለምወድሽ በጣም በቃ ታሳዝኛለሽ። እና እኔ ኖሮኝ ሰፖርት ባረግሽ ደስ ይለኝ ነበር። ግን እኔም እንዳንቺ ስደተኛ ነበርኩ። ግን አላልፋለኝ። አሁን አሪፍ ቤት ጀምሬያለሁ፣ እና ቤቴን ልሰራ ለሁለት ዓመት ዱባይ ሄጅ ያለው አለችኝ። እና ከዛ በኋላ እንዲህ ካለች በኋላ እውነቱን ለመናገር ውስጤ ይህን አንድ ሳምንት በሉ በቃ ሳወጣው ሳወርደው፣ እውነት ብሄድ ይሻለኛል? እውነት ልጆቼ ከኔ ጋር ቢለዩ ይሻለኛል፣ ወይስ ደግሞ እንደዚህ ተጎድቼ ልጆቼ ባሳድግ ይሻለኛል? ብቻ በአጠቃላይ ይህን ሰሞን የማስበው ውዶችዬ፣ ምን እንደሆነ ታውቃላችሁ? ይቺ ልጅ ከነገረችኝ ጀምሮ እውነት ነው እዚህ ስምንት ዓመት ሆነኝ ኢትዮጵያ ውስጥ ከገባው ቢያንስ በአካውንቴ ከአንድ ሺህ ብር በታች ነው ያለው። እግዚአብሔር ይመስገን ጤነኛ ልጆች አሉኝ ልጆች ልጆች እያሳደግኩ ነው ምንም እንኳን ብር ባይኖረኝ ትንሽም ቢሆን ቦታ አለኝ ወይስ ከአንድ ሁለት ቦታ ስላለኝ አንደኛውን ቦታ ሸጬ የራሴ ኑሮ ልምራ ምክንያቱም ጓደኞቼ እንደምታዩዋቸው አሁን የሚመጡትን የምታዩዋቸው ሰዎች በቃ የተሻለ ኑሮ ነው የሚኖሩትኝና። ና ለምን ብቻ በአጠቃላይ ውዶችዬ ምን ልንገራችሁ በጣም ስብሰረሰር ሰውነት የራሱ ስንት ኪሎ እንደቀነስ ከነ ኛ ማቀውና በቃ እንዳለችው ለእናቴ ልጆች ንሰጥቼ ብሄድ አሁን ልጄ ቢያንስ አሁን ስምንት ወሩ ሆኖታልና ሁለት አመት ብሰራ ልክ በሶስት አመቱ ኢትዮጵያ ውስጥ እገባለሁ። በሶስት አመት ደግሞ እንደገና አንድ አመት አብሮኝ ይሆንና ከዛ ትምህርት ቤት ይጀምራል። የመጀመሪያ ልጅም ሁለተኛ ክፍል ነው የምትሆኑ፣ ሁለተኛዋ ልጅም ደግሞ ኬጅ ቱ ወይ ኬጅ ስሪ ነው የምትሆነው። በቃ ልሂድና ሰርች ልምጣ፣ በቃ እኔም ልሰደድ ብዬ አሰብኩ ማለት ነው። እና ይህንን ያሰብኩት ምንድነው ታውቃላችሁ? ምናልባት የተሻለ ህይወት ይኖረኛል፣ ልጆችን የማሳድግበት ትንሽ ብር አጠራቅሜ እመጣለሁ በሚል ነው እንጂ ኖራለሁ አይርበኝም፣ እበላለሁ ምናምን ምናምን እና እየኖርኩኝ ነው። ግን የተሻለ የተሻለ ኑሮ ከዚህ የተሻለ ኑሮ ለመኖር ልሂድ ወይስ ደግሞ ልክ እንደ አሁን እንደምኖረው ኑሮ ልጆች ላሳድግ? እስቲ ይሄንን ውዶች አስተያየት ስጡኝ። ስለ እውነት ማርያምን፣ እኔ የምሬ እና የነገርኳችሁ እና በቃ ይሄን ሰሞኑን እራሱ በቃ አዲስ አበባ ሄጄ መጣ ፓስፖርት ላሳድስና አንዳንድ ልጆች ላውራ እና ቶሎ ፕሮሰስ የሚጨርሱ ልጆች ካገኘው ለመሄዱ ወስኛለሁ፣ እኔ በራሴ ማለት ነው። እና መቼም አንድ አምስት ስድስት ወር ስለምቆይ ልጄም እዛ ድረስ አንድ አመት ይሞላዋልና በቃ ልሂድ። እዚህ ከነሱ ጋር ጊዜ ይባሳል፣ ምንም ትርጉም አይኖረውም። ልጆቼን እንግዲህ ለእናቴ እኔም ልሂድ ትንሽ፣ ሁለት አመት እንኳን ሰርቼ ብመጣ ለእኔ የተሻለ ብር ይዤ ይመጣለው፣ ደግሞ እንደገና ልጆቼንም በስነ ስርዓት አስተምራቸዋለሁ፣ እንዳለችው ከዚህ የበለጠ ወጪ አለብኝ ከዚህ በኋላ ነው። ለምን ልጆች ሲማሩ የልጆች ልብስ እየተወደደ ኑሮ እየተቀጣጠለ ነው፣ የሁሉ ነገር እየተቀጣጠለ ስለሆነ ኢትዮጵያ ውስጥ ሰርታችሁ ደግሞ እንኳን ልጅ ማሳደግ፣ የራሳችሁን ሆድ መሙላት ራሱ በጣም ከባድ ነው በአሁኑ ሰዓትና እና በቃ ይቺ ልጅ በቃ በጣም ስለምትወደኝ ነው ይህ ምክር የመከረችን ብዬ አስባለሁ። አንደኛ ነገር ደግሞ እኔ ድጋሚ ስደትን ያስጠላኝ ጉዳይ ምንድ ታውቃላችሁ? አባቴን ስላጣው ነው አባቴን እየየ ብዬ ስላልቀበርኩት ባልሄድ ባልሰደድ ደስ ይለኛል። ለምን ስደት ላይ ሆኜ አባቴን እንኳን አልቀበርኩትም፣ የአባቴን ሞታ አልሰማውም። ምናምን ያያ ነገር ይቆጨኛል። ለምን ስደት ተሰደድኩኝ? በቃ እዚሁ ከእነሱ ጋር ብኖር ይሻለኝ ነበረ ብዬ አስባለሁ እና አሁንም ደግሞ ከቤተሰቦች አንድ ሰው እንዳላጣ ሄጂ ፈራ ለሞት የትም ብንሄድ የትም ብንሆን አይቀርም፣ ገባቸዋል። ግን ስደት ላይ ሆናችሁና እዚህ ሆናችሁ ደግሞ እየየ ብላችሁ ቀብራችሁ ብቀብሩ ችግር የለውም ቢያንስ ሀዘኑ ይወጣላቸዋል ብዬ አስባለሁ። በዚህ አጋጣሚ እንግዲህ ስደት ላይ ሆናችሁ እናት አባት እህት ወንድማችሁን ያጣችሁ ዘላለም እያለቀሳችሁ ላላችሁ ልክ እንደ እኔ እንግዲህ ብርታቱ ይስጣችሁ። እኔም ማልቀሴን የተውኩት ለመናገር ልጅ ከወለድኩ በኋላ በቃ አሁንም አስቦ ለልጆቼ እና ለልጆቼ ብቻ ነው ትንሽ ተረጋግቻለሁ ማለት ይቻላል። እና በፊት ላይ ያለውበትን ሕይወት ሳስበው በጣም ከባድ ነው። ብዙ ጊዜ ያነዋለሁ። ቀባቴ አንተ ብኖር ኖሮ እኮ እንደዚህ ያለሆኑ ነበር ብዙ ነገር እኮ ተበላሽተውብኛል። እኔ ለአንተ ብዬ ሄጄ ብዙ ነገር ላለሁ እና እግዚአብሔርን ደግሞ አላማረረውም። ከዚህ በኋላ ማለት ነው እንግዲህ እኛም ወደ እሱ ስለምንሄድ ሶ እንግዲህ ተመልካቾቼ፣ አሁን አንድ ጥያቄ እና ጥያቄ የምጠይቃችሁ ቢኖር እሺ፣ ነይ ሰርተሽ ትለወጫለሽ፣ ሁለት እንደዚሁ ኖሪ ልጆችሽን አሳድጊ ነው የምትሉ ማለት ነው። እኔ ቤቱ ምሰራለው ግን አጥጋቢ አይደለም። በአጠቃላይ አንደኛ ደብረ ብርሃን ነው የምኖረው። ሁለተኛ ነገር ደግሞ ዳታ ትንሽ ያስቸግራል። ብቻ የፈለጋችሁትን ነገር ማውራት አትችሉ ብላ ምናም ያለውን ኬዝ ማለት ነው። ስለዚህ እንዴት ይሻለኝ ከእናንተ የሚደበቅ ነገር የለም በቃ አምሳ ፐርሰንት ሄጂ ካላችሁኝ ነገ ወይ ተነገ ወዲያ አዲስ አበባ መጥቼ ፓስፖርቴን አሳ ጻፉልኝ። እኔ ስለ እውነትና ስለ እውነት ያወራኋችሁ ማለት ነው። ለምን ኢትዮጵያ ውስጥ አሳድም? ለምን እንደዚህ አትይም እንዳትሉኝ ለምን ሞክሮ ያለው ስራ ግን ለውጥ የለም። ስለዚህ አሁን ላይ ደግሞ ደሞዞ አሪፍ ነው፣ በዛ ላይ ደግሞ ዩቱቤን ቀጥ ብዬ ሰራለሁ። ከዛ በሁለቱም ሳገኝ ትንሽ ይጠራቀምልኛል ብዬ ስላሰብኩ ነው። እሺ። እና ልጆቼ ሳስበው፣ ሁለት ዓመት ብቆይ ይበቃኛል። ሁለት ሶስት አመት ብቆይ ቢያንስ ልጆቼም ጠንካር ብለው አገኛቸዋለሁ። እዚህ ቁጭ ብል ግን ጊዜ ማሳለፍ ሆኖብኛልና አንደኛ ስለወለድኩኝ ግዴታ ከዚህ በኋላ ለልጆቼ ስል መኖር ስለምፈልግ ነው። እና ምን ትሉኛላችሁ? ልክ እናንተ ማለት ልክ እንደ ቤተሰቦች ልክ እንደ ልጆቼ ስለማያችሁ ነው ማንኛውም ነገር መጥቼ የምነግራችሁ ማለት ነው። ስለዚህ ሁላችሁም አስተያየታችሁን ጻፉልኝ። እሺ ሁላችሁም የምትወዱኝ ተመልካችሁ ይህን ቪዲዮ ባያችሁ ቁጥር አስተያየታችሁን ጻፉልኝ። ኢትዮጵያ ውስጥ ተቀመጪ አንድ ሁለተኛ ነገር ደግሞ ናይና ስሪና ልጆችሽን በስነስርዓት አሳድጊያቸው የምትሉኝ ካላችሁ አንዳንድ ነገር በሉኝ። እስከእናንተ ደግሞ ትንሽ ነገር ልስ ነው፣ ግን እኔ ይህች ልጅ ስላለች በጣም አድርጌ እጅግ አድርጌ ነው የምወድሽ። በጣም የማመሰግነው እኔም ግን አስቤበታለሁ። አሁን እንደምመጣ በጣም እና በጣም ተስፋ አድርጌያለሁ። ለምን እውነቷን ነው፣ ይህች ልጅ ብሄድ ብዙ ነገር ለወጥ ነበረ። ቢያንስ እዚህ ስምንት ዓመት ጊዜን ያሳለፉበትን ሳስበው ቢያንስ አምስቱን ዓመት እንኳን ሰርቼበት ቢሆን አስባችሁታል? እስካሁን ሀብታም ነበር የምሆነው። ጤነኛ ነኝ እግዚአብሔር ይመስገን። ይህን አላማረረም ሰው ችለ ለማለት ያክል ነው። ወዳቸዋለሁ ወዶች ዬ ቻ